ይህን ሌባ ትራፊክ ፓትሮች እስከመጨረሻ ፎቶውን ያው እስከ መጨረሻ ያዩት፣ እንዴት ገንዘብ እንደሚቀበሉ አብሶ እነዚህ ሞተረኞች ሚኒባስ ይዞ ነው ታርጋውም አለ

ይህ ቅጣት ወረቀት አይደለም። ችግር የለውም። ዞሮዞሮ ለምን ለምን ለምን እሺ፣ የባንክ በባንክ እምከፍልበት ስጭኝ። ለምን በባንክ መክፈል አይቻልም? በባንክ መክፈል አይቻልም? ለምን? ሲስተሙ ይሠራል። የሚሰራ ባንክ አለኝ።

ኢየሱስ ህግ የተላለፈን አሽከርካሪ ያስቆማል። በድንገት ግን መንታ ወንድሙ ነበር። መንታ ወንድሙም ዘና እያለ ይህንን ይለዋል፣ ስማ አንተ ቀሽም ወንድሜ፣ እኔ ወንድም ነኝ በቤት መኪና ዘና እያልኩ አንተ የመንግሥት ሥራ እየሰራ ያስቆምከኝ ይለዋል። ወንድምም ፈገግ እያለ ህግ ህግ ነው፣ ስራ ተላልፈዋልና እቀጣሃለሁ ይለዋል። ወንድና አድርገዋ፣ ለእናታችን እናገራለሁ አንተ ቀሽም አንናይ ቤት ውስጥ ማደጋችን ረስተዋለ ይለዋል። ወንድምም ቀበል ብሎ ይህን ይላል ማንም እናታችንም ትስማ እኔ ጋም ያለው ካሜራ እየበራና እየሰራ ነው። ህግና ስርዓቱን ማክበር አለብኝ ይሏል። ድሮም አትረባም ይህን አቅ ነበር አባታችንም ከሰማይ አይለቅህም። ስለዚህ ባትቀጣኝ ይሻላል ይሏል። ወንድም ግን ፈገግ ብሎ እቤት ስንገባ ወንድምነታችን ይቀጥላል፣ ይህ ግን ስራ ነው ይሏል። ለማንኛውም አልጠጣህም ወይ ሌላ ጥያቄ አከለለት። የምመጠጥን እምታወራው አንተ ደነዝ ከማክዶናልድ ስወጣ አያይህን ይሏል። የፈለግከውን አድርግ ይህን ቴስት ማድረግ አለብኝ የትራፊኩ ጥያቄ ነው። የሆኖ ሆኖ ወንድም ወንድሙ ላይ ቅጣቱን አስተላልፎ በሰላም ተሳስቀው ይጣለም። የምትመለከቱት ባለስልጣን ትራፊክ ቢያስቆመው መስኮት አልከፍትም በማለት የቦሌ መንገድ ለሰዓታት ዝግ ነበር። የባለስልጣኑ መኪና ከጎን ጠቅላይ ሚኒስተር ጽሕፈት ቤት የሚል ጽሑፍ ሲኖረው ማንነቱ ግን አልታወቅም።

እኔ አንተን ልክ ካላገባው ሴት በ ዛሬ ጠዋት ወደ ስራ ስገባ አንዱ ትራፊክ ዳር ያዝ አለኝ። ቆምኩ። መንጃ ፈቃድ ጠየቀኝ፣ ሰጠሁት። ቦሎ አየ ታድሷል። ከዛ ሶስተኛ ወገን አለኝ። ሶስተኛ ወገን እኮ ወዳጅ ኦንላይን ሆኗል። ስለዚህ ቼከር ከፈልግ ሲስተም ላይ አልኩት። እኔም ቴሌ ብር የከፈልኩበት ነበረኝ፣ በዛ ተዋዎሽ በቃ ሲያይ ተሆነ ሸኘኝ አለኝ፣ እሺ ግባ አልኩት እየሄድን ያው ሳስበው ትራፊኮቹ ብዙ እየቀጡ ስለሆነ ሹፌሮች እያማራሩ የሚሸኙ ምሸኞ አቶ ነው መሰለኝ። እና ግን ይህን ያክል ቅጣት በዛ ምንድን ነው? እና ከመንግስት የመጣ አቅጣጫ ነው ወይስ ደግሞ ምንድን ነው? ይህን ያክል የአንድ ሀገር ዜጎች ሁላ እስከ ማን መስል ድረስ ለው ምንድን ነው? ፖለቲካ እያወራህ ነው እንዳለኝ፣ አረ በሌለ ፖለቲካ፣ እኔ ምን ፖለቲካ አወራለሁ አልኩት። ብስጭት አለ በአንድ ፀባዩ ተቀየረ መጨረሻ ፊሽካውን ጥሎ ወረደ። እኔ አሁን ነገ እዛው መንገድ ላይ ጠብቆ እንዳይቀጣኝ ነው እና ምን ማድረግ እንዳለብኝ ጨንቆኛል ካገኘሁት ሰጠዋለሁ ወይስ ምን መላ አጥቼ ነው እንግዲህ አባዬ እንዴት ነህ ደህና ነህ ሰላም መጣ እንዴት ነው ጉዞ ብዙውን ከአዲስ አበባ ወጣ ብለህ ሰንዳፋ ወደዚህ እየመጣ ነው መንገዱ ሰላም ነው። አንተስ ዝግጁ ነህ? እንግዲህ መንግስትም ድርጅቱም ለአንተ የመንጃ ፍቃድ ሲሰጥ ብቁ ነው፣ በስነ ስርዓት ያሽከረክራል፣ በአግባቡ ይነዳ፣ ለሌሎች አራያ ይሆናል፣ ያስተምራል ብሎ ነው እና በጥንቃቄ አሽከርክር። መልካም ጉዞ ይሆንልህ። ሩጫ አይደገፍም። ለጭነቱም ለራሴም ለንብረትም ለሰዎች ሕይወትም በመጠንቀቅ ማሽከርከር አለብህ። መልካም ጉዞ ነው። ማን ነው ስምህ? አንላይ ያው አንላይ፣ አሁን መጀመሪያ በምትለው ነው መሄድ አለብህ። እኛን ስላየ አይደለም። አዳምጠኝ። አሁን አሁን እየመጣ እየመጣ ሚኒማም ወደ አስር ነው የመጣው ወደ አስር ስፒዱ ማለት ነው። ባይሆን ባይሆን ለእኛ ብላችሁ ሳይሆን ለህግ እዚህ ስለቆምን አይደለም። አንተ ማድረግ ያለብህ ለራስ ማድረግ ያለብህ ራስን ማትረፍ፣ ሌላ ሰውን ማትረፍ። ይሄ ስፒድ በሰላሳ ሄድ ነው የሚለው ከተማ ውስጥ የሚፈቀደው በሰላሳ ነው። በሰላሳ በላይ የምትሄድ ከሆነ ለአደጋ ልትጋለጥ ትችላለ። የሰው ህይወት ልታጠፋ ትችላለ። ንብረቱን ታወድማለ። የሚገባብህ አታውቅም። ተማሪ፣ እብድ፣ የተለያየ ከብትም ልገባብህ ስለምችል ከስፒድ በታች መሄድም ያስቀጣል። አሁን አንተ ሌላ መኪና ካንተ ኋላ ቢኖር አንድ አራት አምስት መኪናም ይሁን ቢኖር፣ ይሄ መኪና ከስፒድ በታች እየሄድክ ነው። ከስፒድ በታች ራሱ ያስቀጣል፣ በደንቡ ማለት ነው። ከስፒድ በላይ መሄድም ያስቀጣል፣ አደጋ አለው። ስለዚህ አሁን አንተ ሰላም። ይሄ የምታየው ትራፊክ ድሬዷ መግቢያ ላይ ደንገጎ ቁልቁለት ላይ መንገዱ ጥገና እየተደረገለት ነውና ተራ በተራ መኪና እያስተላለፈ ያለ ትራፊክ ነው ከምሬ ነው። በጣም ጀግና ነው ጀግና ለምን በዚህ በዝናብ እንደዚህ ጃንጥላውን ይዞ አደጋ እንዳይፈጠረ መኪና ተራ በተራ እያስተላለፈን ያለው እና እንደዚህ አይነት ለስራቸው ለሙያቸው ታማኝ የሆኑ ባለሙያዎችን ደግሞ ያው ማድነቅ ግዴታችን ነው፣ የትኛውም ስራ ዘርፍ ላይ ያለ ማለት ነው። እና ብዙ ትራፊኮችን አይቻለሁ ድሬዳዋ ላይ በቃ ምርጥ ምርጥ ትራፊኮች አሉ። ሌላም ቦታውም እንዳለ ሆኖ ድሬዳዋ ላይ ግን ብዙ ጊዜ አይቻችኋለሁ። ይመቻችሁ፣ እንወዳችኋለን። እንደዚህ አይነት ጀግና ትራፊኮችን ያብዛለን። ኑሩልን፣ ብያሉ አባቴ፣ ኑርልን። ጀግና ጀግና ጀግና፣ ነበርታ። አሁን በድሬዳዋ ላይ ከባድ ዝናብ እየዘነበ ነው። ነገር ግን በዚህ በቪዲዮ ላይ የምታዩት የድሬዳዋ ትራፊክ ፖሊስ ዝናቡ ሳይበግረው ስራውን በታማኝነትና በቅንነት እየሰራ ይገኛል።